ፕሬዚዳንት ዶናልድ ትራምፕ የተገኙበት የቡድን ሰባት በኢንዱስትሪ የበለጸቁት ጥቂት ሀገሮች መሪዎች በካናዳ ሲሰበሰቡ አጀንዳቸው የፕሬዚዳንት ትራምፕ ርኅራሄ አልባ የታሪፍ ጫናና የንግድ ጦርነት ላይ ተጽዕኖ ለማድረግና ለማላላት ነበር። የፕሬዚዳንቱን አንዳንድ ስሱ ንግግሮችና አቋሞች፣ ለምሳሌ አዘጋጇ ሀገር ካናዳ 51ኛዋ የአሜሪካ ግዛት ትሆናለች ግሪንላንድንም እንጠቀልላለን፣ ፓናማ ቦይም ወደ ጥንታዊ ገንቢውና ባለቤቱ አሜሪካ ይመለሳል ማለታቸውን ለማስቀልበስና ከተቻለም ለማስፈራራት አለበለዚያም ለማግባባትና ለመለማመን ያለመ ነበር። አርብ ዕለት እስራኤል እጅግ ሲፈራና ሲሰጋ የነበረውን በኢራን ላይ የአየር ጥቃት መፈጸሟን ተከትሎ የቡድን ሰባት የመሪዎቹ የሦስት ቀን ጉባኤ የተገነባበት አጀንዳ ፈራረሰ። አናት እግር፣ እግር አናት ሆነ። የካናዳውን የቡድን ሰባት የመሪዎች ጉባኤ አሁን ከሁለቱ ሀገሮችና ከቀጣናውም አልፎ የዓለም ስጋት የሆነውን የቴሄራንና የቴልአቪቭ ፍጥጫ ይቆጣጠረዋል። የአውሮፓና የአሜሪካ የትራንስአትላንቲክ ግንኙነት መሸካከር አጀንዳዎች በኢራን እስራኤል ጦርነት ጥላ ስር ገቡ። ዓለም በቀላሉ ወደ ነውጥና ወደ ትርምስ ሊገባ እንደሚችል ተጨባጭ ሕይወት ያለው ማረጋገጫ የሆነው የእስራኤልና የኢራን ጦርነት እንደ እስራኤል ሐማስ ወይም እንደ እስራኤል ሂዝቦላ ጦርነት በቀላሉ የሚልምና የሚለመጥ መሆኑ ግን አጠራጣሪ ነው። መዘዝ እንዳያመጣ ተፈርቷል። የኒኩሊየር ሳይንቲስቶች እስካሁንም የኢራን የኒኩሊየር ፕሮግራም ቦምቡን አስታጥቋታል ወይም ሊያስታጥቃ ጫፍ ላይ ደርሷል እያሉ ባለበትና የኒኩሊየር ቦምቡ ባይኖር እንኳን የዓለማችው ዩራኒየም ከኒኩሊየር በመለስ ከባድ ዓለማዊ ጉዳት የሚያደርስ ያልተጠበቀ ፍንዳታ ሊያመጣ ይችላል በሚል ስጋት ማሳደራቸው አልቀረም። ፕሬዚዳንት ዶናልድ ትራምፕ ባሉበት የቡድን ሰባት አባል ሀገራት ካናዳ፣ ፈረንሳይ፣ ጀርመን፣ ጃፓን፣ ብሪታንያና የአውሮፓ ህብረት ከሌሎች ያዘጋጀው አገር ካናዳ ጠቅላይ ሚኒስትር ማርክ ካርኔ የጋበዟቸው ህንድ፣ ዩክሬን፣ ብራዚል፣ ደቡብ አፍሪካ፣ ደቡብ ኮሪያ፣ አውስትራሊያና ሜክሲኮ እንዲሁም የተባበሩት አረብ ኤምሬትስ የአሜሪካና የአውሮፓን የአሜሪካና የኔቶን የአሜሪካና የካናዳን የፖለቲካና የኢኮኖሚ ስን ጥቃት ለማከም ተጠራርተው ተዘጋጅተው ነበር። ፕሬዚዳንት ዶናልድ ትራምፕ ባይስማሙበትም ጉባኤው የአሜሪካንን ከኔቶና ከዩክሬን ማፈንገጥ ለመመለስ በሩሲያ ነዳጅ ላይ የዋጋ ጣራ ለማስቀመጥና ምርቷን ለማርከስ ሰውየው እሺ ማለታቸው ቢያጠራጥርም መድረኩን ለዚህ ዓላማ ለመጠቀም አቅደው ነበር። እቅዱ የኢራንና የእስራኤል ሚሳኤልና ቦምብ በታተነው እንጂ ጠቅላይ ሚኒስትር ማርክ ካርኔ የካናዳን ሉዓላዊነት በተመለከተ ለማስረጽና ለማጽናት፣ እንደ ዩክሬን ባሉ አካባቢዎች የሰላምና የመከላከያ ግንቦችን ለማጠናከር፣ የኢነርጂ ደህንነትና የኢንቨስትመንት አጋርነትን ለማጥበቅ፣ የታሪፍ ማነቆውን ለማስነሳት ጉባኤውን መሳሪያ አድርገው ሊጠቀሙበት ነበር። አልሆነም። መካከለኛው ምስራቅ ለዘመናት ሲጠበቅና ጉሹ ፈልቶ ሲሾመጥር በቆየው የኢራን እስራኤል ግጭት ታምሷል። ትላንት ጠዋት በኢራን በተሰነዘረ የባሊስቲክ ሚሳኤል ጥቃት የእስራኤልን አይረንዶም ወይም የሚሳኤል መከላከያ ጋሻ ደርምሶ ቴሌአቪቭን አናውጧል። ከአስር ያላነሱ ዜጎች ሲሞቱ፣ ግጭቱ ከተጀመረ በጠቅላላው ወደ 30 የሚጠጉ እስራኤላውያን ሕይወታቸውን አጥተዋል። በኢራን በኩልም የአገሪቱ የጤና ሚኒስትር እንዳለው በእስራኤል በተጀመረው የአየር ጥቃት እስካሁን 424 ኢራናውያን ሞተዋል። የቴራንን የተሳካ የሚሳኤል ጥቃት ተከትሎ እስራኤል የበቀል እርምጃው በኢራናውያን ላይ ይብሳል። ኢራናውያን ከቴሔራን ከፍተኛ ቦታዎች በአስቸኳይ እንዲለቁ አለበለዚያ ግን ዋጋውን ይከፍላሉ ብላለች። ጉዳዩን የኢራን ፕሬዝዳንት የጠላት የስነ ልቦናና ወታደራዊ ተልእኮ ነው፣ ማንም የትም ማይሄድም፣ ቆመን እንመክታለን ብለዋል። በሌላ በኩል የእስራኤል የአየር ጥቃት በቴህራን ፋራቢ የተባለውን የአዕምሮ ግዙፍ ሆስፒታል መምታቱ ተነግሯል። ጥቃቱን ተከትሎ ኢራን እንዳለችው አሁን እስራኤል የሚሰማ ዓለም አቀፉ ማኅበረሰብ ካለ ዓለም አቀፍ የጦር ሕግ የጣሰ የጦር ወንጀል እስራኤል እየፈጸመች ነው ብላለች። እስራኤል በሌላ ወገን በእስራኤል የሃይፋይ ከተማ ሰላማዊ ዜጎችና መኖሪያ አካባቢዎች ላይ ቴህራን ላደረሰችው የሚሳኤል ጥቃት ምላሽ መሆኑን ትናገራለች። ታዛቢዎች በጦርነት ሁሌም በሁለቱም ወገን ሰላማዊ ዜጎች ዋጋ የመክፈላቸውን ሀቅ እንደሚያረጋግጥ ይናገራሉ። ይህ በእንዲህ እንዳለ የቡድን ሰባት ሀገሮች የመሪዎች ስብሰባም እስራኤልና ኢራንን ምን እናድርጋቸው እያለ እየመከረብ አለበት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ወደ ድላችን እየተቃረብን ነው ብለዋል። የእስራኤልን የአየር ኃይል ጦር ሰፈር የጎበኙት ጠቅላይ ሚኒስትሩ እስራኤል የቴሄራንን የአየር ክልል ሙሉ በሙሉ ተቆጣጥራለች ብለዋል። በኢራን ልናሳካ የምንፈልገውን ሁለቱን ዋነኛ ግቦች እየመታን ነው። አንዱ የኢራንን የኒውክሌር ተቋማትና ስጋቱን መደምሰስ ሲሆን፣ ሌላው የኢራንን የሚሳኤል ጥቃት መመከትና ማምከን ነው ብለዋል። ልዩነታችን፣ አሉ ኔትንያሁ። እኛ ኢላማ ያደረግነው ወታደራዊና የኒውክሌር ጣቢያዎችን ነው፣ ኢራን ኢላማ ያደረገችው ደግሞ ሰላማዊ ዜጎችን ነው። የአየር ኃይላችን ልዩነት ይኸው ነው ብለዋል። ቢሆንም የተመታውን የቴሄራንን ሆስፒታል ጉዳይ እየጠየቃቸው አልነበረም። ከቡድን ሰባት አባል ሀገራቱ የካናዳ ጉባኤ ለኢራን ጠብ የሚል መፍትሄ መገኘቱ አጠራጣሪ ነው ይላሉ ተንታኞች። ሁሉም የቡድኑ አባል ሀገራት የኒውክሌር የጦር መሳሪያ ባለቤት የሆነች ኢራንን ማየት አይፈልጉም ይባላል። የቡድን ሰባት የቀደመ ፕሬዚዳንት ትራምፕን ለማሳመን ወይም ለማግባባት የተጠመደው አጀንዳ በቴሌያቪቭ ቴህራን ጦርነት መጀመር ተኮላሸ እንጂ ከጉባኤው ኢራን ጠቀም መፍትሄ መገኘቱ አጠራጣሪ ነው። የአሁኑን እጅግ አደገኛውን የመካከለኛውን ምስራቅ ግጭት ለማርገብ ወይም ለመቀልበስ ወገንተኛው ቡድን ሰባት ሳይሆን የብሪክስ አባል ሀገራት የተሻሉ ናቸው የሚሉ ታዛቢዎች በርካታ ናቸው።